ያው እንግዲህ ያው መጀመሪያ እኔ የኦርቶዶክስ እምነት ተከታይ ነበርኩኝ እና ያው ለሰላሳ ምናምን ያው ለሰላሳ አምስት ለሰላሳ ስድስት ዓመት አካባቢ ያው በክርስትና እምነት ተከታይ ነበርኩኝ እና ያው በመሀል ያው አላህ እንግዲህ ሲፈቅድ አመጣኝ። ያው ከሞኔ ሾፌር ነበርኩኝ አፋር ክልል አካባቢ እና የሆነ መኪና ከወንድሜ ጋር የገዛ ነው መኪና ነበረ። የሆኑ ትላልቅ ሾኮዎች መጡና መኪናው ተከራዩት። መኪናው ስከራዩት ወደ ሶስት ወር አካባቢ ከነሱ ጋር ስሰራ ቆየውኝ። እና ያው ስለ ስልምና ብዙም ታሪክ አልነበረኝም ያው ሲባለንም ሲነገረንም ያደገው ያው እኔ ስለ እስልምና ታሪክ ምንም ጥሩ ሰምቼ አላውቅም ያው በጥሩ ሲናገረን ስላላደግን ያው እኔ ጥሩ አመለካከት አልነበረኝም። ግን ያው በመሀል እነሱን በሚሰሩት ስራ መጀመሪያ ያው ደስ አይለኝም ነበረ። ግን እያልኩ እየሄድኩ እየሄድኩ እያለው በመሀል የነሱን ስራ ጥሩ ስራ እየተባልኩትና ያለውን ሁኔታ ሳይ የተለያየ ሆነብኝ እና ስለ እነሱን ማሰብ ጀመርኩ። ሁሌ በቃ አንድ ሳምንት ያህል በተለይ አንድ ሳምንት አካባቢ በቃ የሚሰሩትን ስራ በቃ የሚገርም በቃ ደስ የሚል ስራ ለስጋቸው ሳይሆን የሚኖር ለነፍሳቸው የሚሰሩትን በቃ እና ስለ እነሱና ስለ ክርስትናና ስለ እስልምና በመሀል ማሰብ ጀመርኩኝ። እያሰብኩ በነበርኩበት ሰዓት ወደ ማታ አካባቢ ነው ያው አፋር ሙቀት ስለሆነ በረሃ ላይ ነው የምተኛው፣ እና ከዋክቶቹም ጨረቃዋንም በጣም ታበራለች በምታበራበት ሰዓት ያው እስልምና ሙስሊም ማለት ያው ጨረቀና ከዋክብት አርማ አለው፣ ክርስቲያን መስቀል ይላል። ክርስቲያን መስቀል ለምንድን ነው እኛ ለምንድን ነው የምናመልካት ኢየሱስ ክርስቶስ ሰቀለበት ይላሉ። ኢየሱስ ክርስቶስ የተገረፈበት ሰቀየበት ከሆነ እንዴት ሲያችን መስቀል ልናከብራት ቻለን፣ እንሳለማታለን ለምንድን ነው ምናም ብይሳ ማሳሰብ ከዋክብቶቹም ምናምንም የእስልምና አርማ ላይ ምልክታለች፣ አለች እያልኩ በማስብበት ሰዓት እንደ እንቅልፍ መስሎ ስልባረገኝ እዛው በተኛሁበት፣ ማለት ተኝቼ እያሰብኩ በነበርኩበት ሰዓት እንቅልፍ መስሎ ስመጣ እና ይሁን የሚያምር ሰው እየመጣ ነጭ ነጭ ልብስ ነጭ የልብስ የሚያምር በከዛ መሃል እንቅልፍ ወስዶኛል። ተነሳ አለ አንተ ቀበል አለኝ። በመሃል ማለት ነው። ከዛ እንዴት እንደተነሳ ራስ አላውቅም። ብድግ አልኩኝና ከጎን የሆነ ሙስሊም አለ። የሰዎቹ ቤተሰብ ነው። እንዴት ነው የሚሰገደው ምናምን ንገረኝ ይለዋለሁ። ምንድን ነው ምናምን የሆነ የቀለድኩ አይነት መስሎት ተመልሶ ተናዶ ተኛለ። የሆነ በእስልምና ምናምን እየቀለድኩ አይነት መስሎት ከዛ ወደ ሰውዬው ስፈልግ የለም አጠገቤ፣ እንደዛ ሲለኝ የነበረው። ከዛ ተመልሼ እንደገና ቀሳቀስኩት። ስቀሳቅሱ ምን ሆነ ነው? አይ እንደዚህ እንደዚህ የሆነ ሰውዬ መጥቶ ተነሳላን ተቀበላለኝ ስለው፣ በጣም ደስ ብሎ ታቆታመኝና ነቢያችን ረሱል ናቸው፣ በጣም እድለኛ ነህ ምናምን እያለ በቃ እንቅልፍ አልወሰደኝ። እኔ በጣም የሌለ የደስታ ስሜት ተሰማኝ። በህይወት ያቸውን ማላቅ ደስታ ከዛ በኋላ እሱ እያስተማረኝ ያመሸ ማታውንም በቃ የሆነ በቃ እንቅልፍም አልወሰድንም። ስም በቃ ብዙ እየመከረኝ ከዛ ከነጋ በኋላ ሰዎቹን ሄድን። አራት ናቸው። ሁለት አረቦች ናቸው የሳውዲ ሰዎች ናቸው። ሁለቱ ደግሞ አፋሮች ናቸው። ትላልቅ በጣም ደስ የሚሉ ሰዎች ናቸው። እዛ እንዲያም አሰጋጅ ምናምን ትልቅ ማን ሳውዲ ውስጥ ትልቅ ቦታ እንዳላቸው እ ነገሩኝ እና በነገታው እጄ እኔ ማስለም ፈልጋሉ አልኳቸው እንደዛ በምላቸው ሰዓት ለምን እኛን ወደ ነው ወይ አሉኝ ነው ወይስ መንገዱ የአላህ መንገድ አውቀህ ነው እኛን ወደሰ እኛን እኛ አይደለም መመልከት ያለብህ መጀመሪያ ያስብበት ማለት አይ አይደለም እንደዚህ እንደዚህ ነው በምልበት ሰዓት እሱ ልጁ አጠገብ የነበረና እሱ ሁሉም ገልጸው ነገራቸው በጣም ደስ አላቸው ከዛ ያው ሻዳ ያስኩኝ ማን ነው መጀመሪያ ፀጉሬንም ልብሴንም ሻወር እንድወስድ ነገሩኝ መከሩኝ ምናምን። ከዛ ሻሃዳ ያዝኩኝ። ከዛ በኋላ ያው ሻሃዳ ከያዝኩኝ በኋላ አጋጣሚ መኪናው ተበላሸ። ሲበላሽ ያው በዛው እኔ ያው ወደ ትግራይ አካባቢ ነኝ። ጎረቤት ነው፣ ቅርብ ነች። ከዛ ወደ መቀሌ ይቅርብ ስለሆነች መኪናው ተበላሽቶ አስጨኘ ይሄድና በሚሄድበት ሰዓት የሆነ በዓል አካባቢ ነበረ። ቤተሰብ ጋር ሲሄድ ክሬ ለምናምን ምክንያት አቀርብላቸው አቀረብኩላቸው እንደገና በሌላው ጊዜም ጠየቁኝ። አይ ከዛ በኋላ አንደኛው ትንሽ ወንድሜ ነገርኩት አሰለምኩ እንዴት እንዴ ዲቪ አሰለምኩት ይሰለም እንዴት ይለኝና አንተ ያው ትረዳኛ ያለ ብዬ ነው። እንደዚህ አይነት ነገር ቤተሰብ እንትን እንዳይሉኝ ምናም ብዬ ምንም ሰዓታትም አልቆየም፣ ለሁሉም ተናገረ። ከተናገረ በኋላ በቃ እንዳለ እየደወለ ነው ነው የሆነ ነገር በቃ እኔ አይደለም እኔ እንድትንሽ ብዬ ነው ሀቁን አግኝቻለሁኝ። ከዚህ በኋላ የራስ የምለው አንድ አለኝ አንድ አለ አለኝ ብዬ ስላቸው በጣም እንትን ሆኑ፣ ተናደዱ። ብዙ በቃ ብዙ ቤተሰብ ጋር ጎረቤት በቅሰፋ በአንድ የወሬ ማለት ነው። ከዛ በሚሰፋ በሳት አንዱ ወንድሜ አንድ አለ ትልቁ ሰማ እና መጣ አንተ እንዴት እንዴት ልታስብ ምቻልክ? እንዴት ሆኖ ንገረኝ፣ እስክ ብላ ምስል አለኝ አይ እንዲ እንዲ እንዲሆነ እንዲ ብዬ ነው ስል ምናምነበት ነው ይኮ የታየ ኮ ያው ሰይጣን ኮነ የታየ ይለኛል። አይደለም አልኩት እኔ መጀመሪያ ስለ እንሱ ሳስብ ነበረ ስለ ሙስሊም ስለ ክርስትና ለምንድን ነው ብዬ በምጠይቅበት ሰዓት ነው የተገለጸልኝ። ምናምን ስ አይደለም ይሄ ሰይጣን ነው እና በዚህ አሁን በዚህ በኢየሱስ ክርስቶስ አንተ አታምንም ማለት ነው። እንዴት ማለት እኔ አሁን ሳስብ አሁን ራሴ መጠይቅ ስጀምር እኔ ይሄ ፎቶ ራሱ ከየት መጣ? በዛን ክፍለ ዘመን ይሄ ፎቶ ከለር ፎቶስ ከየት መጣ? ኢየሱስ ክርስቶስ በዛን ክፍለ ዘመን እንዴት ፎቶ ኦኬ እስካሁን ይሄን ፎቶ እንዴት ሊቀመጥ ቻለ? ምናምን ብዬ መጠይቅ ጀመርኩ። እኔ ስወለድ መጀመሪያስ ምን ነበርኩ? እስካሁን እንዲያውም ተሸፍኖ ያልተገለፀልኝ አሁን የተገለፀልኝ እኔ ወደዚች ምድር ስመጣ ፈጣሪ ሳይፈቅድ እንዴት እመጣለሁ? ፈጣሪ ስለፈቀደ ነው። አንድ ሰው ሳይጠመቅ አይድ ካልተጠመቅ አትድንም ይላል። እሺ፣ እኔ አሁን ምሳሌ፣ እናቴ የሆነ ጫካ ውስጥ ገብታ ምንም ሰው የማይገኝበት እዛ ብጠፋና ብትወልድ እኔ ወንጀለኛ ነኝ አልኩት። ካልተጠመቅክ አይድንም አትድንም የሚለው እንዴት ሊሆን ይችላል አልኩት። እና እንደዚህ በምጠይቅበት ሰዓት እና ብና ስለዚህ አሁን ንት በዚህ አታምን ማለ ሆን ያለምን በ እውነተኛው ሀቁን አግኝቸዋለሁ በጣም በህይወቴ ደግሞ ደስተኛ ሆኛለሁ። ስለዚህ እኔ በ ከዚህ በኋላ መመለስ አልችልም። ይህ ጌታችን ኢየሱስ ክርስቶስ ለእኛ ብሎ ደመን አፍሶ ከሰማያዊ ሰማይ ወርዶ፣ እንደዚህ ነው ነው ለሰው ለእኛ ብሎ ነው የወረደው። እንዴት ሊሆን እኛ ታዲያ እዛ ሆኖ እኛን ማዳን አይችልም ወይ አልኩት። በቃ የሆነ ምንድን ነው ያለ እንትን ስላለው ነው ለእኛ ብሎ የወረደው። ስለዚህ በኢየሱስ ክርስቶስ መካድ ለእኔምኔ ያንተን ወንድም የሆነ ማን ነው መቀጠል አትችልም አንዱን መምረጥ አለብህ ይለኛል። ኖ በቃ እኔ ከዚህ በኋላ ከጠላኝ ጥላ እንጂ ከዚህ በኋላ ወደኋላ መመለስበት መንገድ የለም። ይህማ ከባድ ሴጣን ከባድ መዳኝ ነው ያስነኩት፣ ይሄ ልጅ እንደዚህ አይነት ባህሪ ያልነበረው ምናም ይለኛል። ምንም ያስነኩኝ ነገር የለም የተሰጠ ነገር አለ እንዲህ ምናም፣ ብር ሰጠዋል፣ እንደዛ በብር ይሸውላሉ ምናም ይባላል እንዲያው እነሱ አስበት ቆመ ብለ ራስን ጠይቅ። እኛን ወደ እስልምና መምጣት የሀቁ ነው የአላህ መንገድ አውቀ ከሆነ እንሻላህ እንቀበልሃለን ያሉ፣ ከዛ ሳስረዳቸው ነው ደስ ብሏቸው የተቀበሉኝ። ስለው ያንተ በቃ ከባድ ነው ምናምን ይለኝና በዚህ አሁን የኢየሱስ ክርስቶስ አሁን ይሄንን በቃ ክደዋል ማለት ነው። ይሄን አልቀበልም። ይሄ ፎቶ በእኛ በሰፈር ጎበዝ ሚስል ሰው ካለኩ ማርያም ነች ገብርኤል ነው እያሉ እየሳሉ ይሰጥ ነበር። ስንሳለም ነው እስከዛሬ ስለተሳለምኩት ለሰገድኩበት ራሱ የሁላ ወንጀል ሰርቼ እንኳን ያ ሁላ ክፋ ሰርቼ አላህ ከዚህ አንስቶኛል። እውነት በእኔ ቦታ ሆነ ብታየው ያለው ደስታ ብታየው ከባድ ነው ምናምን አልኩት። እና ይሄ በቃ አትክደዋል ማለት ነው ወይ ለኛ? ይሄ እኮ በቃ አንድ ደህና ቆንጆ ህንዳዊ ካለ እኮ ምሳሌ፣ አንድ ፎቶ አንተ ኢየሱስ ክርስቶስ ነው እስኪ እንባል ና ደ ያሳደጉን ሁለተኛ ደግሞ ስለ እስልምና እንዳናቅ በየ ቤተ ክርስቲያን በየ ምናምን ሲሰበክ ሲዋሽ ነው። እኔ እስከዛሬ ነበር ጥላች ራሱ አላህ ይቅር ብሎኝ ወደዚህ መጥቻለሁ እና አንተም ቢሆን አስብበት። እስከ ሁለቱንም ማነጻጽራቸው ናም ስለው ጭራሽ እኔን እንትን ልትለኝ። ሁለተኛ ደግሞ ይሄ ይሄን ዳክተር ነው ምትላለ ብሎ አብዶ ወጣ። ከዛ በኋላ ለቤተሰቡ ለምንም ለሁሉም ተናገረ። እንደገና ቄስ መጡ። እኔ ልጠይቀው ብሎ ዘመድ ቄስ አሉ። እሳቸው ምንድን ነው አመን፣ ምን ምን አስነክቶ? ኧረ እኔ ምንም አልሆንኩም ምንም አለ እና እንደዚህ ሙስሊሙን የሆኑ አልና ይዛው ስልም ያለው ከዛ በጣም ትን ብሎ ይናድዳሉ። እንዲ በቃ የሆነ ነገር አስነክተውት፣ ስለዚህ ተመካከሩ። መጥቶ በገመድ አሰሩ፣ እጅ ወደኋላ። ትልቅ ሰው ነኝ፣ አሁን ሰላሳ ሰባት ዓመቴ ነው። በገመድ ታሰርኩ። ሰይጣን ነው እያናገረን ያለው ጸበል መሄድ አለበት ብለው ወደ ጸበል ብለው ወሰዱኝ። ሰባት ቀን ሙሉ እረ እኔ ጤነኛ ነኝ፣ ጤነኛ ነኝ፣ ምንም አልሆንኩኝም። እስቃለሁ በጣም ገርሞኝ ምናምን። ከዛ እኔ እየሳቀ ያለው እኮ ሰይጣን እኮ ነው፣ በቃ እንደዛ እያደረገ ያለው። በመስቀሉ ምናምን ደበድፉኛል። በጣም ነው የተገርመኝ ዝም ብዬ ያው ሰባት ቀን ሙሉ እዛ ወሰዱኝ። ከዛ በኋላ ምን ለውጥ አለው? ያው ነው። ምንም እንዲህ ከባድ ሰይጣን ምናምን አሉ ቄሱንም። እኔ በጣም ተገርሜ በነሱ እስቃለሁኝ። ከዛ መጡኝ ወደ ቤት እና፣ አሁን ሀሳብ ምንም አልቀየርክም? ምን ያልቀይር። ስለዚህ መኪናውን መኪናውን ያው የሁለታችን ነበረ፣ በሱ እሱም ነው የነበረው መኪናው ስም ነበረ አላቅም፣ አልሰጠም። በቃ ከዚህ በኋላ እዚህ አይን እንዳናይ በጭራሽ ከኛ ዘር በዘራችንም ሙስሊም የለን። አንተኛን ስማታችልም ስማችን ታስጠፋለን። እንዳናይ እንዳናይ በዚያ በዚች አራት ሰዓት ላይ እዚህ እንዳትታይ አለኝ። ሌሎቹም እየመጡ እንትን አሉኝ። አንዳንዶቹ ይለምኑኛል ቀቃ አይሆንም። የነበረኝንም ንብረቱም ምናምን ወሰዱ። ብቻ ዝማ ምንማ የደስታ ስሜት ነው የሚሰማኝ። እንደዛ ሁኜ ከዛ በኋላ ተነስቼ ወደ አዲስ አበባ መጣሁኝ። ወደ አዲስ አበባ ስመጣ አንድ ጓደኛዬን አገኘሁ። የሆነ ልጅ ሙስሊም ነው። እኔ ወደ የመን ሊሄድ ነው አለኝ። የመን እዛ መርከዞች ተላልቅ መርከዞች አሉ። መማር አስቤ ነው እና አይ እንደዛ ከሆነማ እኔም አብሬ እሄዳለሁኝ። ተባበልን። ከአዲስ አበባ ተነሳን፣ ማቶብስ ጠረ ተሳፍረን ድሬዳዋ ሄድን። ከድሬዳዋ ዛም ጅቡቲ በአሉ የሚማሩ በዛ ሄድን። ከጅቡቲ የመን ተሻግር፣ የመን ትንሽ አንዳንድ ችግሮች አጋጥመው ነበር። የሆነ ደላላ ምናምን ብለው እንትን አሉን፣ ያው አሰሩን። ከታሰሩን በኋላ የሆኑ ሰዎች ቋንቋ የሚችሉ ይሄ ልጅን እንደዚህ ለመማር ነው የመጣው። እንደዚህ አሰለመ አስለመው ቤተሰቦች ውስጥ ግን ከዛ ቀጥታ አድን የሚባል ከተማ ላይ ወሰዱኝ። አድን የሆነ ፊዩሽ የሚባል ካምፕ አለ፣ ማን ነው መርከዝ አለ። በጣም ትልቅ ስለ የሌለ ማንም የዓለማችን ሙስሊሞች ትልልቅ እንትኖች ያለበት ኦላሆች በጣም ደስ የሚል እንትን ነው። እዛ ገባውኝ። ከገባሁ በኋላ ያው ቋንቋውን ምንም አልችልም። በመሃል ደግሞ ያው ጦርነት ተነሳ። ምንም አልተም ከበደ በቃ ምንም ልጅ አየሩን በጣም ይሞቃል። ብዙም አልቆየሁኝም፣ ተመልሽ ጦርነት ስለተነሳ ያው ሙቀቱን ምንም ቋቋመው ነበረ። ጦርነት ሲነሳ ተመለስኩኝ ወደ አንድ የመን እንትላለ የብር ምንም አልነበረኝም። የባህሩን ስንከፈለልኝ ማለት ያው የተመለስኩበት ኬዙ ምንድነው አንደኛ የእንትን ማነው ጅማ ብዙ መርከዞች አሉ እዛ ይሻልህም ነበር ምናምን። መምጣት አልነበረብን እኮ ነው እንዲ እንደዛ ከሆነማ በቃ መሄድ አለብኝ ቢያሰብኩኝ። ከዛ አጋጣሚ አንዱ የመን አናገር ስከ ባህሩን አሻገረኝ ከጅቡቲ እንትን እያልኩ መጣ እየለመንኩ መኪና። ከዛ አዲስ አበባ መገባሁኝ። አዲስ አበባ ስገባ ወንድሜ ጋ ደወልኩ። ና ችግር የለው ምናምን አለ። ከዛ ጭራሽ እዛ ከሄድኩኝ በኋላ ሌላ ችግር ነው የፈጠረብኝ። እሱ ጭራሽ አይንህን ማየት አንፈልግም፣ እና ያልኩህም ያለውን ነገር እንድነግረህ ነው። እዚህ እንዳላይ ከዚህ መጥፋት አለብህ ምናምን ይለኛል። እሺ ብዬ ትቼ ምንም አላልኩ። ያው አለማወቃቸው እንደሆነ ስለማውቅ ያው እኔም እኔ ትናንት እንደነሱ አይነት አመለካከት ነበረኝ እና እሺ ብዬ ሄድኩኝ። ቄራ አካባቢ የሆነ የማውቀውን ልጅ ነበረ። ወደ ቄራ ሄድኩኝ። ቄራ መጥቼም ራሱ ስልኬንም ስልኬን ስለሚያውቁት እየደወሉ ምን ምን በጣም ያስፈራሩ ነበረ። ስልኬን ቀየርኩ። የሆነ ሌላ ስልክ ቀየርኩ። ከቀየርኩኝ በኋላ ያው እኔ ብዙ እንትኖች እንደዚ ቲክቶክም ዩቱብ ላይም ምናምን ሰለምቴዎች እንትን አስተያየት ገባሁኝ ኮሜንት ምናምን ጽፋለሁኝ። እኔ ምንድነው መማር ቁራን አስተምሩኝ ምናምን በምልበሳት ወደ እስልምና የሚል ፕሮግራም አለ። እንትን እነሱ አገኟቸው አቀረቡ። ሚዲያ ላይ ሲያቀርቡኝ እኔ ምንድነው ያው ቁራን የሚያስተምረኝ ያው ስፖንሰር የሚሆነው ተምሬ እንኳን ያን ማህበረሰብ መቀየር አለብኝ ብዬ ነው። ሻዳ እሺ፣ አየር ላይ ነኝ ያለሁት ተምሬ ማህበረሰቤን መቀየር አለብኝ አልኩኝ። ያው እነሱም ሚዲያ ላይ ያቀረቡኝ ንጽጽሩ ምነበከ እንዴት ልትመጣ ቻልክ? እንዴት አየው ምናምን ያለውን እውነታውን ክርስትና ላይ እዚህ ጋር ያለውን እውነታውን ስናገር፣ ይህን ከጨረስ በኋላ ያው ዩቲዩብ ላይ ዛንትኑ ስልኬንም፣ ያው ሱለይማን ማግኘት ምትችሉ የምትፈልጉ ሰዎች በዚህ አድራሻ ምናምን ብሎ ስልኬንም እዛ ተጽፎ፣ በቃ የሚያስፈራራኝ ሰው ብዛቱ ስልኬንም በቃ እራስ የለውም። ሁለተኛ ደግሞ እኔ ያረፍኩበት ሰውዬ ክርስቲያን ነው ክርስቲያን ነው፣ ግን ምንም ችግር የለም። እህቴም እኮ ያው እንደዚ አስልማ እኔ ነኝ አሁን ትልቅ ሰው ሆና ልጆች ምናምን አይቻቸዋለ ትልቅ ሆነ ይኸው እኔ ነኝ። ቤተሰብ ሁሉ ችግር ደርሱባት እኔ ነኝ እኔ ነኝ እንደዚህ ደረጃ ያደርስኩና ችግር የለው ማንም አይነካ ምናምን ብለው ያንን ፕሮግራም ካየ በኋላ እሱም ተቀየረብኝ። ቤተሰቦቹ በጭራሽ እስከ ቤት ድረስ ነው የመጣው ሰው ማን እንደነገራቸው አላቅም። በቃ ሊደበድቡኝ እንትን ሊሉኝ ቤት ድረስ መጡ። ከዛ እኔ የማውቅ ፖሊስ ሙስሊም ነበር አጋጣሚ፣ እሱ ጋር ደወልኩለት። እሱ ጋር እስከ ደወልኩ በኋላ በቀጥታ መጣ በፓትሮል ይዞኝ ወደ ማነው ነው ቦሌ ሚካኤል ሰፈር የሚባል ወሰደኝ። እዛው ተአልጋ ያዝኩኝ። ስልኩንም ጣልኩት። ሌላ ስልክ ያዝኩ። አሁን ያው እዛው እገኛለሁኝ። ያው ምንድን ነው አሁን ዋነኛ ነገር እኔ ማማለት ያ ማህበረሰብ እውነታው ተደብቆበት ነው ያለው። ሀቁም እንዳይነገረው የሆነ ጥያቄ እንኳን ብታቀርብ ልታስቀዝፈን ነው ወይ? ይሄ ተው